ይሄ ቪዲዮ ሳይ እውነት ለመናገር እምባ ያናነቀኝ ነው። አየሁት የእውነት በመስመር ነው ለቀቀችው፣ እና ኮሜንትም ለማየት ሞክራለሁ። እውነት ለመናገር እ ቪዲዮ መስራት አልፈለኩም፣ ግን ቀንም ኮሜንት ታቻሉ ነው። ኮሜንት የሚስቁም አሉ፣ እስካሁን ውሸት ነው የሚሉትም አሉ። እስቲ ይሄ እያያችሁ እንዴት ነው ሰው በህይወቱ ይጫወታል ጋይስ? ሩታ እንግዲህ የጭንቋ ሰዓት እንግዲህ፣ አብረሽ ከጎና ነበረ። እንደዚህ ስትንቆራጠጥ እኔ አልቻልኩም፣ ልበላችሁ አልቻልኩም። የቪዲዮ ሳይ በጣም ነው አለቀስኩትን፣ በቃ አሳዘነችኝ። እስቲ ዩት በማርያም ፊቷ ተቀያይሮ ምናምን በጣም ነው ማርያምን ያሳዘነችኝ። ስትሆኑ ደግሞ ነገ ይደርስብናል እኮ ታውቃላችሁ አይደለ? መቼም ይሄ የሚቀርለት ሰው አለ ብዬ አላስብም። አንድ ሴት ካገባች መቼም መጨረሻው መውለዷ አይቀርም እና እንኳን ለዚህ ክብር አበቃሽ። እኔ እናት ለሶስተኛ ጊዜ ነው እያልኩት እውነት ለመናገር ትላንትናም ዛሬ ሁለቴን ማለት የሰው ደስታ ደስ ይለኛል። በቃ እኔ ደግሞ በባህሪ ምን አይነት ባህሪ ያለብኝ መሰላችሁ ያየው ነገር ያስለቅሰኛል። አልችልም አልቃሻ ነኝ ከበፊቱ እና በትንሽ ነገር ነው የምታስለቅሰኝ ና በቃ ንባያናንቅኝ የእውነት ነው በዚህ ሰዓት እኛ ላምናችኋላችሁ እኔ ግን ሴት ሆናችሁ ኮሜንት እያየው ነበር። በዚህ አሁን ሳ ቃል በማረፍ ኮሜንትም ሳየው ነበር። ገብቼ ና ኮሜንት ስር የምስቅ ሰው ነው አለ ና ሴት ናት እንዴት ሳ ቃል መኖርም አለ መሞትም አለ። ኮዶቼ ምን ሆናችሁ ነው? ግን ለምን ክፉ ሆናችሁ? ሳ እኔ ኮ አስታይ ስሰጥ እኮ እውነት የክፋት ኖሮብኝ አይደለም ና እንዲህ በሰሩ ልክ እኮ ነው አስተያየት መስጠት። አሁን ደግሞ የነሱ ደስታ ነው ደስ ይለኛል፣ ደስታችሁ የሰው ደስታ ደስታለሁ። ገባችሁ አይደለ? እና በቃ ምን ልበላችሁ፣ በጣም ነው አሳዘነችኝ። የኔ የኔ ውድ ማለት ነው። ለዚህ ክብር እንኳን አፈቃሽ እመቤቴ ድንግል ማርያም የኔ እናት